ሰላም ሰላም፣ ጤና ይስጥልን። እንዴት ከርማችኋል? ውድ የቻናላችን ተከታታዮች እኔ ዶክተር ተክሌ ሽፋራው ነኝ የትረስት አግሮ ኮንሰልቲንግ መስራችና ስራ አስኪያጅ። ዛሬ ላይ እንግዲህ እንደተለመደው ለእናንተ በሚጠቅም ትምህርታዊ በሆነ እንዲሁም ሳይንሳዊ ይዘት ያለውን ቪዲዮ ወደ እናንተ ይዤ እመጥቻለሁ። ስለዚህ ዛሬ ላይ ወደ እናንተ ይዤ የመጣሁት እንግዲህ ስለ ሞልቲንግ ነው፣ ወይንም ደግሞ የዶሮዎች ላባ መነቃቀል ጋር ተያይዞ ምንድን ነው ፋክተሮቹ፣ ላባቸው መነቃቀሉ በራሱ ደግሞ ተገቢ ነው ወይ፣ ልክ ነው ወይ የሚለው የሚለውን ሀሳብ ወደ እናንተ ይዤ እመጣለሁ ማለት ነው። ስለዚህ አሁንም ትኩረት የማደርገው እንቁላልጣይ ዶሮዎች ላይ ነው። እንቁላልጣይ ዶሮዎች ደግሞ በተለይ ምርት ከጀመሩ በኋላ በተለያየ ሂደት ውስጥ ያልፋሉ። ከሚያልፉባቸው ዋነኛ ነገር የፀጉር መነቃቀል ነው። ታዲያ ዶሮዎቻችን በተለያየ ምክንያት ጸጉራቸውን ሊያራግፉ ወይም ደግሞ ላባቸውን ሊያራግፉ ይችላሉ። እነዚህ ሁኔታዎች ጤናማ የሆነበት ሁኔታ አለ እንዲሁም ደግሞ ጤናማ ያልሆኑበት ኮንዲሽኖች ወይም ሁኔታዎች ደግሞ ይኖራሉ ማለት ነው። ስለዚህ እንግዲህ ዶሮዎች በሁለት አበይት ክፍሎች እንከፍላቸዋለን ማለት ነው። አንደኛው ናቹራል ሞልቲንግ ወይንም ደግሞ ዶሮዎች በተፈጥራቸው እራሳቸው ወደው ፈቅደው የሚያራገፉት የፀጉር ሂደት ናቹራል ሞልቲንግ ተብሎ ይጠራል ማለት ነው። ታዲያ ይህ ጸጉርን የማራገፍ ሂደት ዶሮዎች የምርት ሳይክላቸውን ወይንም ደግሞ የፕሮዳክሽን ሳይክላቸውን ሲጨርሱ በዓመት አንዴ አሊያም ደግሞ ሁለት ጊዜ ጸጉራቸውን ሊያራግፉ ይችላሉ። ታዲያ ቤቱ ላይ ወለሉ ላይ ሙሉ በሙሉ እጅግ በጣም በርከት ያለ የጸጉር ጉዝጓዝ ልታስተውሉ አሊያም ደግሞ ልታዩ ትችላላችሁ። ልክ እንደዚህ አይነት ሁኔታ በሚሆንበት ሰዓት ላይ ዶሮዎቻችሁ ከበሽታ አለመሆኑን መገንዘብ ይኖርባቸዋል ማለት ነው። እንግዲህ ሁለተኛው ደግሞ በኢንቫይሮንመንታል ፋክተሮች በተለያየ ችግሮች ኢንፎርስ ተደርገው የሚያራግፉ የጸጉር የማራገፍ ሂደት ደግሞ ፎርስድ ሞልቲንግ ተብሎ ይጠራል ማለት ነው። ፎርስድ ሞልቲንግ ብለን የምንጠራቸው ከነዚ ውስጥ ዋነኛው አባይት ምክንያት ደግሞ የኒውትሪሽን ማነስ ወይንም ደግሞ አምባላንስድ የሆነ ያልተመጣጠነ የመኖ ይዘት ለዶሮቻችን የምንሰጣቸው ከሆነ ጸጉራቸውን ያለ ጊዜ ያለ አግባቡ ሊያራግፉ ይችላሉ። ሲምፕል ምሳሌ ልስጣችሁ። አሁን ዶሮዎቻችን የሚመገቡት የመኖ መጠን ውስጥ የፕሮቲን ማነስ ካለው አንዱ ማሳያ ምልክት የሚሆነው ከእንቁላል ሳይዝ ማነስ ባለፈ የፀጉር መነቃቀል፣ የፀጉር ሻካራ መሆን ዋነኛ ምክንያት ነው ማለት ነው። ስለዚህ ዶሮዎች ገና በልጅነት እድሜያቸው ገና ምርት በጀመሩበት ወቅት ላይ የፀጉር መነቃቀል የምታስተውሉ ከሆነ የኒውትሪሽን ችግር ማሳያ ነው ማለት ነው። ስለዚህ በዚህ አይነት ወቅት ላይ የመኗቸውን ፎርሙሌሽን ማስተካከል የግድ ነው ማለት ነው። ሌላኛው ደግሞ እንዲሁ ፎርስድ ሞልቲንግን የሚያመጡ አንዱ ፋክተር ስትረስ ነው። ዶሮቻችን እንግዲህ በተለያየ ምክንያት ስትረስ ሊሆኑ ይችላሉ። ይህም የቤቱ ሙቀት በከፍተኛ ሁኔታ ሲጨምር፣ በሁለተኛ ደረጃ ያላቸው የስፔሲንግ ወይም የቦታ መጠን ሲያንስ እርስ በርስ በሚያደርጉት መገፋፋትና ፍትጊያ ምክንያት ፀጉራቸው ሊነቃቀል እንዲሁም ሊረግፍ ይችላል ማለት ነው። ስለዚህ ኒውትሪሽን ባላንስድ ሆኖ ነገር ግን የሚኖሩበት ኢንቫይሮንመንት የሚረበሹ ከሆነ እስትረስድ የሚሆኑ ከሆነ ይሄ ነገር ዶሮዎችን ላባቸውን እንዲያራግፉ ሊያስገድዳቸው ይችላል ማለት ነው። ሶስተኛውስ፣ ኢንፎርስድ ሞልቲንግ ከሚያመጣው ሶስተኛው ምክንያት ደግሞ ኤክስተርናል ፓራሳይት ናቸው፣ ወይንም ደግሞ ውጫዊ ጥገኛ ትላትሎች ዶሮቻችን ላይ ተጣብቆ የሚገኙ ከሆነ እንግዲህ ሰውነታቸውን ይበላቸዋል። ሰውነታቸውን በእጅጉ ይረብሻቸዋል ወይንም እሪቴት ያደርጋቸዋል። ታዲያ ውጫዊ ጥገኛ ትላትል ከምንላቸው የተለያዩ ላይስ ማይትስ ብለን ከምንጠራቸው ትላትሎች ወይንም ውጫዊ ፓራሳይት ብለን የምንጠራቸው በከፍተኛ ሁኔታ ዶሮዎቹን እርቴት ስለሚያደርጉ ስለሚረብሿቸው የፀጉር መነቃቀልን ሊያመጣ ይችላል ማለት ነው። ሌላው ደግሞ እንግዲህ ዶሮች ፀጉራቸውን እንዲያራግፉ ከሚያስገድዳቸው ሁኔታ ውስጥ እንግዲህ በተለይ እንቁላል ጣይ ዶሮዎች ከሆኑ ናቹራሊ እንቁላል በሚጥሉበት ወቅት ላይ የ እንቁላል የሚጥሉበትን ስፔስ ወይንም ቦታ ከማመቻቸት አንጻር ቤዲንጉን ከማመቻቸት አንጻር ጸጉራቸውን እየነጩ ሊጎዘጉዙት ይችላሉ። ይህ ተፈጥሯዊ ጸጉር ማራገፍ ነው ብለን ልንጠራው እንችላለን። ስለዚህ መጀመሪያ ላይ ከጠቀስኩላችሁ ናቹራል ሞልቲንግ ስር ልንመድበው እንችላለን ማለት ነው። ታዲያ እነዚህን ነገሮች በመለየት ትክክለኛ የፀጉር ማራገፍ ሂደት ውስጥ መሆናቸው እና አለመሆናቸውን በመለየት እና ችግሮቹን በመለየት ለዶሮቻችሁ ትክክለኛ መፍትሄ መስጠት መቻል አለባችሁ ማለት ነው። ታዲያ ዶሮዎች ልክ እንደዚህ እንደምታዩት ዶሮ እጅግ በጣም አንፀባራቂ እና ለስላሳ ፀጉር ይኖራቸው ያስፈልጋል ማለት ነው። ከዛ ውጭ የሚላላጡ ከሆነ ቅድም እንዳልኩት በተለያዩ በነዛ በነሰዋቸው ምክንያቱ ስለሚሆኑ በትኩረትና በጥንቃቄ ጥያቄ ፋርማችሁን ማስተካከል ወይም ማኔጅ ማድረግ አለባችሁ። የሰማችሁት ነገር ከብዙ በጥቂቱ የሚጠቅማችሁ እንደሚሆን ተስፋ አድርጋለሁ። ይህንን ፔጅ ለብዙዎች እንዲደርስ ሰብስክራይብ ማድረጋችሁን እኛንም ማበረታታችሁን እንዳትረሱት። ስላዳመጣችሁን እጅግ አድርጌ ያመሰግናለሁ። በመተማመን ያርቡ።